እኔ መኖር አልፈልግም። እኔ መኖር ህይወት የሚባል ነገር በቃ መድሮኛል፣ ሰልችቶኛል። እንዴት ላስረዳህ? እኔ ነው ነው ነው ነው ከዚህ ፊትም ሆነ አሁንም ወደ ፊትም አልወድሽም። እንደዚያ ትበልኝ ስለ ፎይ ነበረው እኮ ላንተ ነኝ። እንዴት ነኝ? ምን ፍቅረኛ አለኝ? አሁን በፍቅረኛ ፊት ገንዘብ ምን

ሰላም ዳችሁ ድ ቤተሰቦቼ፣ ደህናናችሁ? እግዚአብሔር ይመስገን እኔ ደህና ነኝ ደህና ነኝ ለማለት እንኳን ትንሽ ይከብደኛል ማለት ያለውበት ሁኔታ ምንም ደስ አይልም አንዱን ስለው አንዱ አንዱን ስለው አንዱን ሸፈንኩ ስለው በዚህ የፈሰሰብኝ በጣም ብዙ ነገሮች አስቸግረውኛል ማለት በቃ እንደዚህ እንድንሆን አልፈልግም ቤተሰብ ህይወቴ እንዲስተካከል ነው የምፈልገው አሁን እህቴን አገኘኋት ብዬ ደስተኛ በሆንኩበት ሰዓት እንደዚህ አይነት ነገር እንዲፈጠር አልፈልግም እናንተ ፊትም እንደዚህ ስሜት ያኘ መቅረብ አልፈልግም ማለት ቤተሰብ በቃ ይች ልጅ በብዙ ነገር ጭንቅላቷም ተጎድተዋል በጣም ብዙ ነገር እኔ ምን ማድረግ እንዳለብኝ ግራ ነው የተጋባሁት። ማለት ትሪት ላደርጋት ነው የምፈልገው ልንከባከባት ምናምን፣ ግን ደግሞ በዚህ አይነት ሁኔታ እናቴን ማየት አለባት። በጣም ብዙ ነገሮች ህይወታችን ተስተካከለ ብዬ በማስብበት ሰዓት እሷ እንደዚህ እንድታደርግ አልፈልግም። ቤተሰብ በጣም ብዙ ነገሮች እንደሚያሳስቧት አውቃለሁ። ማለት በባዶ እጇ እዚህ ደስ መምጣቷ ብቻ በጣም በጣም ብዙ ነገሮች የሆነ የደበቀችኝ ያለ ነገር የመሰለኝ ነው እና አሁን እግዚአብሔር ይመስገን ተሽሏታል ተሽላት ከሆስፒታል ወጣለች፣ ወደ ራሷም ተመልሳለች እና የጠፋውበትም ምክንያት ለዛ ነው። በጣም ይቅርታ ትንሽ እንድትረጋጋ ስለፈለጉ በቻልኩት መጠን ልንከባከባት ነው የፈለኩት። ሐኪሙም ቤተሰብ እናንተም እንዳያቸት እች ልጅ ምንም ነገር እንዲሰማ አታደርጋት፣ በቻልከው መጠን ተንከባከባት ነው ያለኝ እና እኔ በቻልኩት መጠን ልንከባከባትና ድጋሚ እንደዚህ አይነት ነገር እንዳታደርግ የቻልኩትን ነገር ማድረግ ነው የምፈልገው ምክንያቱም እህቴ ናት ላጣት አልፈልግም። ቤተሰብ ግን ደግሞ ምን እየሆነች ወሳለም ምን ተፈጠረ ያገባኛል፣ ምክንያቱም ታላቅ ወንድሟ ነኝ እና ሁሉንም ነገር አንድ ሳታስቀር ብት ነግረኝ ደስ ይለኛል። ምክንያቱም እሷ እንደዚህ በማድረጓ ምንም ከምንም ነገር አታመልጥም። ለነገ ህይወቷም የተሻለ ነገር አይደለም የሚሆነው። በጣም ብዙ ነገሮቿን አታለች፣ ራሷም እኔም ማቃትማን አይደለችም። ከስሟ ጀምሮ በጣም ብዙ ነገሮች ተቀይሯል ቤተሰብ። እና ወደ ራሴ መመለስ ምንም ስለከበደኝ ነው። በቃ ይቅርታ ቤተሰብ። እንደዚህ ስሜታዊ መሆን አልፈልግም፣ ግን በቃ እኔ እንደዚህ አይነት ነገር አልፈልግም። በቃ ምንምም አያስደስተኝም። የተረጋጋ ህይወት ነው መኖር የምፈልገው እና እህቴን ስላገኘኋት በጣም ከልብ ከልብ ደስ ብሎኛል። ድጋሚ ደግሞ ላጣት አልፈልግም። ምክንያቱም እሷና እናቴን በጣም ብዙ ነገር ተጎድተናል። እኛ ቤተሰብ፣ እኔም መወዳት፣ እናቴም እስካሁን ደሷም ደግሞ የተሰቃየች ነው ያለችው እና ሁሉም ነገር ተረጋግቶ ወደ ነበርንበት እንድንመለስ ነው የምፈልገው። ለእናቴ ላሳያት ብችል እኮ በጣም ደስ ይለኝ ነበር በባዶጅ እሷን መምጣቷ ይሄን እዚህ ደረጃ ሊያደርሳት ከቻለ እኔ ማደረገው ነገር ሁሉንም ነገር አድርጌም ቢሆን በቃ እሷን ላስደስታት ነው የምፈልገው። ምክንያቱም ላጣት አልፈልግም። ቤተሰብ ባካችሁ እና እንጃ እኔ ስሚንት ራሴ መረዳት አልቻልኩም። ምክንያቱም አንድ ነገር እሷ ብትሆን እኔ ጠጠቱን አልችለውም። ለዚህ ለዚህ ባላያት ባላገኛት ይሻለኝ ነበር። በቃ እምነቷን እስከ መቀየር ደርሳለች። በጣም በብዙ ነገር ተሰቃይታለች። ማየት የሌለባትን ብዙ ነገሮች አይታለች። ግን ደግሞ በጣም ከፍቶኛል ቤተሰብ። በእውነት እኔ እሷን ስሜቷን ላለመጉዳት ነው የተጠነቀቅኩ ያለሁት። እንደዛ ባረጋው በጣም አዝኛለሁ። አንድ ነገር ሆና ቢሆን ኖሮ እኔም እናቴም ጠጠቱን አንችለውም። ያውም ራሳ ናት ፍታ። በጣም በብዙ ነገር ኃጢአትም ጭምር ነውና፣ ለምን እንደዚህ ልታደርግ እንደቻለች ምን እንደሚያስጨነቃት ሁሉንም ነገር ዛሬ ከእሷ ጋር ልናገር ነው የመጣሁት። በጣም ብዙ ያልተፈቱልኝ በጣም ብዙ ቅኔዎች አሉ እሷ ጋር ማለት ነው። በጣም ብዙ ነገር፣ እንደዚህ ለመሆኗ እግዚአብሔር ይመስገን እኔም እሷን ምንም ያጣነው ነገር የለም እናታችን ስታሳድገን ሁላችንም በተመሳሳይ መንገድ ነው ያሳደገችን እና ለዛም በጣም ከልብ ከልብ አመሰግናታለሁ። ግን ደግሞ እሷን እንደዚህ ሊያደርግ የሚችል ነገር ልቆጣት አይደለም፣ ቤተሰብ እንትን እላትም አይደለም። አመጣጤ ያለውን ነገር ሁሉንም ነገር ግልጽ ሆና እንድትናገር ነው። እንደዚህ ማድረጓ ምንም የሚያስተካክለው የሚቀይረው ነገር የለም። ድጋሚም እንደዚህ እንዳታደርግ፣ ለምን እንደዚህ እንዳደረገች ሁሉንም ነገር እንደ ታላቅ ወንድም እንድትነግረኝ እፈልጋለሁ። ማድረግ ካለብኝም አስሬ ቤት ላስቀምጣት እችላለሁ። እንደዚህ ማድረጉ ግን ትክክለኛ ነገር አይደለም። ራሷን ስታጠፋ ደግሞ ቆሜ ማየትም አልችልም እና ሁሉም ነገር እንደ ዘመናዊ ሰው እንደ እንደ ታላቅ ወንድም ላናግራት ነው የምፈልገው። በቃ እሷም እንድትነግረኝ ምን በቃ ያለውን ነገር አንድም ነገር ሳትደብቀኝ እንድትነግረኝ እና ድጋሚ እንዳታደርግ ነው የምፈልገው። ብቻ ይቅርታ ቤተሰብ እናንተ፣ እኔም ትንሽ ጨውኩባችሁ። ብቻ ደውዬላታለሁ እንድትመጣ ነገሬያታለሁ። እሷ ስትመጣ የሚቀጥል ይሆናል። ቤተሰብ እባካችሁ የትም እንዳትሄዱ እስከ መጨረሻ ድረስ ተከታተሉ። ወዳችኋለሁ። ለምሰጡት አስተያየት ከልብ ከልብ አመሰግናለሁ ሁላችሁንም። ምን እንደምላችሁ አላውቅም፣ ቃል የለኝም። ብለ እናንተ ቤተሰብ በጣም አመሰግናለሁ፣ ወዳችኋለሁ። ብቻ ክበሩልኝ እሺ። እና ውድ ቤተሰቦቼ በድጋሚ ተመልሼ እመጥቻለሁ። ሰዓቱም እንደመጥቆር ብሏል፣ እህቴም ቆይታብኛለች አሁን ስለደረሰች ነው ቪዲዮ ያስጀመርኩላችሁ። እና ምን እንደሚፈጠር እስከ መጨረሻው ድረስ አብራችሁን ቆይታችሁ ተከታተሉ። ስለምትከታተሉን ከልብ ከልብ አመሰግናለሁ። ይዛት መጣ ተሎአለለን የሆነ ነገር መሆን ነው። እንደሚትፈልጊው ምንድን ነው? አሁንም ድጋሚ እራስሽ የሆነ ነገር ተፈጥሮ ሁሉንም ሰው ማስጨነቅ ነው የምትፈልጊው? ቢያንስ ለእኛ ስትይ የሆነ ነገሮችን ማድረግ አትፈልጊም እ እኔ በጣም ባንቺ ጉዳይ እንዴት ልበልሽ፣ በጣም ብዙ ያልተፈቱ ነገሮች አሉ። አንተ ተፈቱላል። በጣም እኔ እንደዚህ እንድታደርጊ አልፈልግም፣ ከልቤ ነው። እስካሁንም የሁሉ ነገር ታደርጊ የነበረው ማለት አንቺ ምንም ነገር እንዲሰማሽ አልፈልግም። ግን ደግሞ አንቺ እንደዚህ በማድረግሽ ማንንም አጠቀኝ። ይሄን ታውቂያለሽ አይደል? አቡዬ፣ እኔ በጣም ብዙ ልነግርም አልችለው። ብዙ በውስጥ ያስኩት ነገር አለ። ታናቁ ወንድምሽ ነኝ። ግን ራስሽን ማጥፋቱ ነው መፍትሄው? መኖር የማይገባኝ ሰው ነኝ። በቃ ለምን አሁንም አሁንም ደግሜ ልንገር፣ እኔ በጣም የተጎዳው ሰው ነኝ በብዙ ብዙ ብዙ ማለት ነገር። ፈጣሪ እንዲክስሽ፣ ይሄ ህይወትሽ እንዲሻሻል በጣም ወደ ወደ አምላክሽ በመመለስ ነው እንጂ ራስሽን ስላጠፋሽ እኮ ማንንም አጠቅኝ። ማለት አንቺ ራስሽ ነው የምትጎጂ እኮ። ለእኛ ታስቢም ቢያንስ እሺ። እንዴት ብዬሽ ላስረዳ? ወላሂ ብዙ ነገር ሆኛለሁ። በጣም ብዙ ራስ ማጥፋት ልካ መኖር የሚገባኝ ሰው አይደለሁም። በቃ እናንተ አልተረዱኝም። ገና እኮ አልኖርሽም እኮ አንቺ አይደል፣ እንደገና ምኑን ኖርሽ እና ነው እንደዚህ እምትይው? ቆይ በጣም ብዙ ነገር እንደሆንሽ አውቃለሁ፣ እንደተሰቃየሽ ይገባኛል። ግን ደግሞ በቃ መጸለይ ነው የሚሻለው፣ ገብቶሻል? እኛም ደግሞ አሁን አንቺን ስላገኘሁሽ በጣም ደስ ብሎኛል። ላጣሽ አልፈልግም። እንደዚህ ዓይነት ነገር ድጋሚ ስታደርጊ ማየት አልፈልግም። ገብቶሻል? አንተን በማግኘቴ በጣኔም ደስ ብሎኛል እኮ በማየቴ እና ወንድምሽ ወንድምነት ሁሉንም ነገር ለውቀው ቢያንስ እኔ እንደዚህ እንደሆነ አታስጨንቅኝ የሰማሽኝ ነው አይደል ከዚህ በኋላ ነገር እንዳታደርጊ ሲል ቤት ላስቀምጥሽ የሰማሽኝ ነው አይኔ ያየ እንዲ እንዲስ ስታደርጊ ቆሜ ማየት አልችልም ጎደለ የምንለው ነገር እዚሁ ተጋግዘን ሰርተን ማምጣት ነው ራስሽን ማጥፋትሽ እኮ በቃ በሰማይ እኮ ምንም ጥሩ ነገር እኮ አይደል እግዚአብሔር ይመስገን አሁን ደህና ነሽ አይደል ጤነኛ ነሽ እግዚአብሔር የተመሰገነ ነው የሚወድሽ ወንድም አለሽ እናት አለችሽ ከዛ በተቻለ ሌላውን ነገር እግዚአብሔር እንዲያስተካክል እየጸለይን ብቻ በርትተን መስራት ነው ያለብን አይደል ምንም ላስረዳ እምችለው ነገር የለም። እና እኔ እንደዚህ አይነት ነገር ስታደርጊ ማየት አልፈልግም ከዚህ በኋላ አቡዬ። እንዴት ነው ቆይ ልትረዳኛ አልቻልከው? እንዴት እንዴት አድርጌ ልረዳሽ? ቆይ ራስሽን ያጠፋሽ እያለሽ እኮ ነው ታውቆሻል። እኔ መኖር አልፈልግም። እኔ መኖር ህይወት የሚባል ነገር በቃ መርሮኛል፣ ሰልችቶኛል። እንዴት ላስረዳ? ምንድን ነው ማለት ነው? ምንድን ነው ማነው እዚህ ምንድን ነው? ለቂኝ! ምንድን ነው? ተረጋጊ! ማነሽ ማነሽ? ተረጋጊ! ምንድን

አዲስ ፍቅረኛ አለኝ። አንተ ማንነትህን አላውቅም። ዝም ከሴት ገንዘብ እያስላኩ ሌላ ሴት መጥበስ ወንድ ሆንክ ነው

ፍቅረኛ ነኝ። አሁን ሞተ። ለምን አታርፈው? ወይኔ እንዳይፈጠር በጣም እየታገልኩ ነው። ለምን አትሞትም ነው ያልከው? ለምን

ፍቅረኛ ካለ ለምንድን ነው ከእሷ ጋር ፍቅር ጀመርከው? ገንዘባን በልተባት አልፈልጋት የምትላት አታፍርም? ምን አይነት ቆሻሻ ፍቅረኛ አለኝ። ለአንተ ነገር አድርጋለች። አንተ እናት አለ ሴት ልጅ እንደዚህ ነገር ይደረጋል ወንድ

አንቺ አታፍሪም? ጠብቀኝ ጠብቀኝ፣ ዛሬ በቻልኩኝ መጠን ነገሩን ስለማለቅ

ምንድነው የተፈጠረ ግራግ ነገር፣ የት ነው የምታውቂው? እንዴት ነው የተዋወቃችሁት? ሁሉንም ነገር ማለት ነው። ወንድሜ ብሪን በልቶኝ፣ እናንተ አንድ ነገር ሳላለ እሱ ነበር ይወደኛል ብዬ ነገር ይተፋታል፣ የበላትን ነገር መጥፋቱ አይቀርም።